በሳህላ ሰየምት ወረዳ ከሚገኙት 13 ቀበሌዎች ውስጥ ከአንዱ ቀበሌ በስተቀር ሌሎቹ የመንገድ ትራንስፖርት ተጠቃሚ ናቸው። ዘጠኙ ቀበሌዎች በበጋ ብቻ የመንገድ ትራንስፖርት አገልግሎት የሚያገኙ ሲሆን በክረምት ወቅት በጎርፍ ምክንያት ጉዳት እየደረሰ በመሆኑ ችግሩን ለመቅረፍ በየአመቱ የመንገድ ጥገና ስራ ይከናወናል። የቢላዛ ቀበሌ ማህበረሰብ ከ30 ኪሎ ሜትር በላይ የጠጠር መንገድን በመጠገን የአገልግሎቱ ተጠቃሚ መሆናቸውን የቀበሌው ሊቀመንበር አቶ ማለደ በሬ ገልጸው ማህበረሰቡ በየዓመቱ ለሚያደርገው ጥረት ምስጋና አቅርበዋል። ማለደ በሬ ነ የቢላዛ የዜሮ አስር ቀበሌ አስተዳደር ነኝ። ዛሬ ከዚህ አሁን ያለንበት ያው ቀበሌው ያቀኝ ነው። አጋጣሚ ሆኖ ያቀኝ ነው። ከደብረሰላም መገንጠያ ከደብረሰላም መገንጠያ ጀምረን አሁን አቀኝ ማርያም አካባቢ ከማዞሪያ ነው ደርሰን ያለ ነው። እኛ ዙረ መንገድ እና ሰላም የራሳችን ነው። መንገድ እና ሰላም የራሳችን ስለሆነ ስለዚህ ሰላምን ለማምጣት ደግሞ ሰላም ማለት ከእጃችን ነው ያለው። እያንዳንዱም ሰላም በመናገር ብቻ ሳይሆን መጥፎን ነገር ችለው ደጉን መስራትና መረጋጋት ያለውን በጥንካሬ አመለካከትን የተሻለን ለመቀየር ተብሎ አሁን መንገድ ላይ ነው እየሰራ ነው ያለ ነው። ይሄ መንገድ ሳይሰራ አጋጣሚ ባለፉት 2018 17 አካባቢ ዶዘር መንግስት መድቦልን፣ በዶዘር ተሰርቶ ነበር። ይሁን እንጂ ሀገሩ ያልታደለ ሆኖ ጭንጫ በመሆን ተዳፋትነቱ በጣም ገደላማ በመሆን ዶዘሩ በተመለሰው ማግስት ዙሮ የተተራመሰ መሆኑ ይታወቃል። በርካታ ወላጆች በርካታ ድንገተኛ በሽታዎች በተለያየ ይህ ብቻ አይደለም። ሰውን ለመሸከም የሰው ጉልበት ብቻ ሳይሆን እንጨት በመቁረጥ በተለያየ መጫኛ በመፈለግ ሁለቱን ወር ሐምሌ ነሐሴ ተሰቃይተናል። ከዚህ ከባድ ጉዳት ደርሶናል። ያው ሶስት ያክል ሴቶች ከበረሃው ላይ ነው የወለዱ። ስለዚህ ይሄ ባለበት ንቅናቄ ፈጥረን መንገዱ ዛሬ ዘጠኛ ቀናችን ነው። ዛሬ ዘጠኛ ቀናችን ነው። በቀን ሁለት መቶ ሴት ይውላል ውሎ ያውቃል። በጠቅላላ ግን አምስት መቶ አምሳ ስድስት አካባቢ ነው የሚውለው አምስት መቶ አምሳ ስድስት አካባቢ ነው። ይህን ስንል በአልሚው የተለየው አናሳ ነው። ነገር ግን መንገድ ላይ የሞት ሽረት ስለሆነ እኔ እርጉዝ ነኝ፣ እኔ መጫት ነኝ፣ እኔ መለኩሴ ነኝ፣ እኔ ቄስ ነኝ ማለት ስለማይቻል ከመንገዱ የቀረ ከዚህ በኋላ የመንግስትን እርዳታ ሳይሰሩ መብላት ኃጢያት ነው። መንገዱ አሁንም ቢሆን በጣም አስከፊ ነው። አንዱ ድንጋይ አምሳ ሰው ስልሳ ሰው አይፈነቀልም። አይታቸዋል። ሰባ ሰው ሰማንያ ሰው ነው ከአንዱ ድንጋይ የሚደጓልሉ። ይሄን ስንል በራሳችን መቆፈሪያ በራሳችን አከፋ። ዛሬ ራሱ ይገርማቸዋል። ወደ ሰማንያ ዘጠና ማረሻ ነው የሰበር ነው። ከዚህም በኋላ ገና በዘጠኝ ቀን አያልቅም። ምናልባት መንግስት የሚተባበረውን ሀይል ካልተባበረ በሚመለከተው አካል ካላደረሰ በዘጠኝ ቀን ብቻ የሚያልቅ አይደለም። ገና ነው ገና ከዚህ የበለጠ ገና ዘጠኝ ቀን ደግሞ በእኛ ከሆነ ያስፈልጋል። ምክንያቱም በሰው ጉልበት ነው። ስለዚህ ከባድ። ከዚህ በኋላ በርካታውን ገደል ወጥተናል፣ በርካታውን ገደል ወጥተናል፣ እንደ ሌላ ደህና በርካታውን ገደል ወጥተናል። የእናቶችን ሞት ቀንሰናል። የእናቶች ወሊድ ትናንት በዚህ ማግስት ራሱ አራት ወላዶችን ከጤና ጣቢያው አስገብተናል። በሳላ ሰየምት ወረዳ በ2018 ዓ ም 221 ኪሎ ሜትር በማህበረሰብ ተሳትፎ የመንገድ ጥገና ለማካሄድ እቅድ ተይዞ እንደነበረ ያስታወሱት የሳላ ሰየምት ወረዳ የመንገድና ትራንስፖርት ኃላፊ አቶ ገብሬ ሸጋው እስካሁን ከ300 ኪሎ ሜትር በላይ የመንገድ ጥገና ስራ መከናወኑን ገልጸዋል። እሺ፣ ስሜ ገብሬ ሸጋው እባላለሁ። የሳላ ሰየምት ወረዳ መንገድና ትራንስፖርት ጽፌት የተ ኃላፊ ነኝ። ያው ዛሬ የምንገኘው በቢላዛ ቀበሌ የህብረተሰብ ተሳትፎ የሚጠገን የመንገድ ጥገና ነው። ጠገናውም ከዛሬን ጨምሮ ዘጠኝ ቀናትን ነው የዋሉተኛ ህዝብ ዘጠኝ ቀናትን ሳይሰራ በድግግሞች ነው። የመጀመሪያ አምቡላንስ እንዲገባ፣ ከዛ ቀጥሎ ደግሞ ለእርዳታና እንዲሁም ለትላለ ልማት ድርጅቶች እንዲገባ መንገዱን የማስፋት ስራ ነው ዛሬ የተሰራው። ይህም ሆኖ እንግዲህ እንደ ዛሬ የተሰራው ኪሎ ሜትር ድግግሞሽን ጨምሮ ወደ ሰላሳ አራት ኪሎ ሜትር ነው። ሰላሳ አራት ኪሎ ሜትር ነው ድግግሞሽን ጨምሮ ነው ስራ የተሰራው። እንግዲህ ከአሁን በኋላ የሚቀር መንገድ አለ። እሱም ከቀጠለ የዛሬው በዛሬው አልቋል። ነገር ደግሞ ቀሪ መንገዶችን አብረን እንሰራበት እድል ያለው ዛሬ የተሰራው ስራ በጣም እጅግ ደስ የሚል ነው። በወረዳ ደረጃ በህብረተሰብ ተሳትፎ ወደ ሁለት መቶ ሀያ አንድ ኪሎ ሜትር ለመስራት ታቅዶ ድግግሙች ጨምሮ አሁን ወደ ሶስት መቶ ኪሎ ሜትር ነው ገብቶ ያለው በህብረተሰብ ተሳትፎ እጅግ በነቂስ በጣም በተሻለ ህዝብ ቀጣይ መሰራት ያለበት የልማት ጥያቄዎችን እየጠየቀ አሁን ያለውን ችግር ደግሞ አብሮ መንገዱን እየሰራ ያለበት ሁኔታ ነው ያለው። እንግዲህ በዚህ ልክ ነው እኛ ህዝብ እየተሳተፈ ያለው መንገዱ ላይ።